ያንተ ጠላት ከሆነ እኔ ወዳጄ ነው፣ ያንተ ወዳጅ ከሆነ ጠላቴ ነው የሚል የብሽሽቅ ፖለቲካ ይበላሃል፣ ያስበላሃል። ከራስህ ነው የሚጀምረው። የሚገርመው ሙስሊሙን ከምድረ ገጽ ካላጠፋው ምትለዋን ሀገር እስራኤልን ወዳጅ፣ በተመሳሳይ ደግሞ ከሀገር ሕዝብ ጋር አልስማማን ብለህ ከሀገር ሕዝብ የሚጋጨውን ሻቢያንና ሌሎቹን ግብፅንም ወዳጄ ነው ብለህ ከጠላቶቻችን ጋር ወዳጅ መስሎ ለመሄድ የሚሞከር መንገድ የትም አያደርስም፣ ያጠፋፋል። ይህ አደገኛ የሆነ መንገድ አካሄድ በየትኛውም ብሔር በየትኛውም ሃይማኖት ተከታይ ቢሆን መጥፋት ያለበት ነገር ነው ነው ከራስህ ዜጋ በአንድ ቤት በአንድ ሀገር የምትኖረውን ህዝብ ጋር አብረህ ተባብረህ መኖር ሲገባ የሀገርን ዜጋ ኦሮሞ፣ አማራ፣ ትግሬ እያሉ ውጭ ሀገራት ሌላ ሀገራት ሀገራችን ዜጎች በብሔር ነጥለው ሲሰድቡ ለነዛ ማገዝ ወላ አሳፋሪ ነው። ይህ እስላም ጠልነት ብሔር ብሔረሰቦችን ጠልነት ወይም ደግሞ አጉል የራስን ስሜት ለማርካት በሚሯሯጡ ሰዎች ወይም ቡድኖች ላይ የሚደርሰው ችግር ወደፊትም ለዓለማችን ለሀገራችን ትልቅ አደጋ መሆኑን ማወቅ ያስፈልጋል። ደግሞ ተራ ሰዎች ዝም ብሎ እንደኛ ዝም ብሎ ሰራተኞች ሳይሆን የሚያወሩት ትልቅ ዩኒቨርሲቲ ውስጥ አስተማሪ የሆኑ እንደ ታይ ቦጋላ ነው ማን ነው ይሄ ሰውዬ እንደ ሱ አይነት ያሉ ሰዎች ትልልቅ እንደ ቴዲ አፍሮ እንደ ትልልቅ ፕሮፌሰር ዶክተር የሚባሉ ሰዎች ናቸው። እንዲህ አይነት የወረደ ፖለቲካ ነው የሚያስኬዱት ማለት ነው። የሚገርመው እንደዚህ አይነት አደገኛ ፖለቲካ የሚያራምዱ ሰዎች በግዙፍ በአንድ ብሔር ወይም ደግሞ በአንድ ሃይማኖት ተከታይ ወይም በአንድ ሀገር ላይ ጥላ ስር ከተቀምጠው ስር ነው ህዝብን ከለላ በማድረግ ነው እንዲህ አይነት አደገኛ ፖለቲካን የሚያስኬዱት። ቴዲ አፍሮ አሁንም ቢሆን ወደሃለው ይልሃል፣ ግን ይጠላሃል። አስመስለው መምሰል አይቻልም። በዚህ ጊዜ በተለይ ኢድ ሲደርስ፣ አረፋ ሲደርስ፣ በተመሳሳይ ረመዳንም የትኛው ሙስሊሙ በዓል ሲደርስ እንኳን ያደረሳችሁ ሙስሊሞች የኛ እንዲህ የሚል ማስመሰል ፖለቲካ። ይሄው እንደዚህ አይነት ችግሮች በሚፈጸሙ ሰዓት፣ በሚደርሱ ሰዓት ትታያለ ማለት ነው። አይቶ ያላመነ ደግሞ በእጁ እንኳን ቢዳስስ አያምንም፣ አውቆ የተኛን ቢቀሰቅሱት አይሰማም እንደተባለው ማለት ነው። ቴዲ አፍሮ አሁንም ጸረ ሙስሊም ነው፣ ጸረ ኢትዮጵያ ነው። ቴዲ ጥቅመኛ ነው፣ ጥቅሙንም አንተን ተደግፎ ነው የሚያሳካው ፍቅር ያሸንፋል ይላል የተኛው ፍቅር ነው እሱ የግሉ ፍቅር ምን አይነት ነው ለአንድ ወገን ቆሞ አንዱን ወገን በአንዱ ወገን የሚያነሳሳ አርትን ተጠቅሞ የተሰጠውን ተሰጠው በመጠቀም አደገኛ ፖለቲካ ከድሮ ጀምሮ ሲያካሄድ የነበረ ሰው ነው አሁን በዚህ ሰዓት ፊልስጤሞች አልቀው ጋዛ የሚባል ምድር ጠፍቶ ባለበት ሰዓት እችን እስራኤልን ደግፎ በእስራኤል ውስጥ ኮንሰርት ማዘጋጀት የቴዲ አፍሮ ፍላጎቱ አላማው ምን እንደሆነ ይታወቃል ማለት ነው ስልሽ ነገዘ ኢትዮጵያ